ሰላም አለይኩም እንዴት ናችሁ ውድ ቤተሰቦች፣ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ዝዝት ይበል። ሀገራችንን አላህ ሰላም ያደርግልን፣ እንደወጡተ መቅረት አላህ ይጠብቃችሁ። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ቀኑ ቅዳሜ ነው፣ ኦክቶበር 11 2025። በዛሬ በቅዳሜ የቀኑ ውሎ የወርቅን ዋጋ ይዤላችሁ ብቅ ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰው እንድደርስ ማድረጋችሁን እንዳትረሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ቀጥታ ወደ መጣሁበት አልፋለሁኝ። ዛሬ እንግዲህ በጅዳ 1 ግራም 24 ካራንት ወርቅ 400 78 ሪያል እየተሸጠ ይገኛል ማለት ነው። 22 ካራንት 400 42 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት የግራሙ ሂሳብ 420 ሪያል እየተሸጠ ይገኛል ማለት ነው። 18 ካራንት 360 ሪያል በመሸጥ ላይ ይገኛል። ይህ እንግዲህ የግራሙ ሂሳብ ነው ማለት ነው። እናንተ መሸጥ ከፈለጋችሁ 21 ካራንት በ415 ሪያል ሊገዟችኋል ማለት ነው። 18 ካራንት በ300 ሐምሳ ሪያል ይገዟችኋል ማለት ነው። ውድ ቤተሰቦች እንግዲህ ልዩነቱን እሰቡት። ሀያ አንዱ በአራት መቶ አስራ አምስት ሪያል ሲገዙ አስራ ስምንቱን ደግሞ በሶስት መቶ ሀምሳ ሪያል ይገዟችኋል ማለት ነው። እንግዲህ ባለፈ ጓደኛ አስራ ስምንቱን ካራት በሶስት መቶ አርባ ነበረ የሸጠችው አሁን ደግሞ ጨምሯል ማለት ነው። እንግዲህ ያው ሀባይብ ስትገዙም ከጨመረ፣ ስትሸጡም ደግሞ እንደዛው ይጨምራል ማለት ነው። ከዛ በመቀጠል ሀያ አንዱን ካራንት ከደሪባ ከመሀሉ ጋር ሁሉም በሁሉም ስትገዙ አምስት መቶ አምስት ሪያል ይገዟችኋል ማለት ነው ይቅርታ ይሸጡላችኋል ተከራክራችሁ በአምስት መቶ አምስት ሪያል ማለት ነው አለበለዚያ አምስት መቶ አስራ ሰባት ሪያል አምስት መቶ አስር ሪያል ነው የሚሉት እንደዛ ነው የሚሉት ግን ከተከራከራችሁ አምስት መቶ አምስት ሪያል ትገዛላችሁ ማለት ነው። ይሄ እንግዲህ ሁሉንም ያካተተ ነው ማለት ነው። ከዛ በመቀጠል እንግዲህ ዛሬ በመካ 1 ግራም 21 ካራት ባህሪን 430 ሪያል እየተሸጠ ይገኛል። ከደሪባ ከመስነያ ሁሉንም ያጠቃለለ 510 ሪያል እየተሸጠ ይገኛል ማለት ነው። ይሄ መካ ላይ ያለው የወርቅ ዋጋ ነው። ከመስን አያጋ ደግሞ ሀባይብ 475 470 ይላሉ ማለት ነው። ጧይፍ 1 ግራም 21 ካራንት ባህሪን 498 ሪያል እየተሸጠ ይገኛል ማለት ነው። መዲና 1 ግራም 21 ካራንት ባህሪን 500 ሪያል በመሸጥ ላይ ይገኛል ማለት ነው። እንግዲህ ይሄ የሳኡዲ አረቢያ የወርቅ ዋጋ ነው ማለት ነው። በጅዛን 1 ግራም 21 ካራንት ባህሪን አራመቶ ሰላሳ ሁለት ሪያል እየተሸጠ ይገኛል ይሄ የግራሙ ሂሳብ ሲሆን ከመስን እያ ጋር አራመቶ ሰባ ሶስት ሪያል እየተሸጠ ይገኛል ከደሪባ ጋር አራመቶ ዘጠና አምስት ሪያል እየተሸጠ ይገኛል ማለት ነው ጀዛን ያላችሁ እንዲሁም ነጅራን አንድ ግራም ሀያ አንድ ካራንት ባህሪን አራመቶ ሀያ ስድስት ሪያል እየተሸጠ ይገኛል ማለት ነው የወርቅ ዋጋ እንግዲህ እኔ እንጃ የሚቀመስ አይደለም። ገንዘብ ካላችሁ ግን ግዙ። እንሻላ ያላችሁ ልጆ የግዙ ግዙ ይቀንሳል ብላችሁ አጠብቆ ከእንግዲህ ማለት ነው ካላችሁ መግዛ ነው። ከሌላችሁ ደግሞ ኢንሻአላ እየሰራችሁ እንገዛለን። ሁላችንም እንሻላ። በመቀጠል እንግዲህ ዛሬ በደማም አንድ ግራም ሀያ አንድ ካራንት ባህሪን 480 ሪያል እየተሸጠ ይገኛል። ከደሪባ ከመስን እያ ጋር የቅርታ 513 ሪያል በመሸጥ ላይ ይገኛል ማለት ነው። ሪያድ 1 ግራም 24 ካራንት ወርቅ 550 ሪያል እየተሸጠ ይገኛል። 22 ካራንት 513 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 498 ሪያል በመሸጥ ላይ ይገኛል ማለት ነው። ያው አምስት መቶ ሁለቱ አስራ ስምንት ካራንት አራት መቶ ሰላሳ ሪያል እየተሸጠ ይገኛል። ይሄ በሪያድ ያለው የወርቅ ዋጋ ነው ማለት ነው። ዛሬ በአሜሪካን አንድ ግራም ሀያ አንድ ካራንት ባህሬን አንድ መቶ አስራ ስድስት ዶላር እየተሸጠ ይገኛል ማለት ነው። ይሄ አሜሪካን ላይ ያለው የወርቅ ዋጋ ነው። በጆርዳን አንድ ግራም ሀያ አንድ ካራንት ባህሬን ሰማኒያ አንድ ዲናር በመሸጥ ላይ ይገኛል ማለት ነው። ሀባይ በዛሬ እንግዲህ በኮይት አንድ ግራም ሀያ ሁለት ካራንት ሰላሳ ስምንት ዲናር እየተሸጠ ይገኛል። አስራ ስምንቱ ካራንት ሰላሳ ዲናር በመሸጠ ይገኛል ማለት ነው። ሀያ አንዱ ካራንት ሰላሳ አምስት ዲናር እየተሸጠ ይገኛል ማለት ነው። ይሄ እንግዲህ ኮይት ላይ ያለው የወርቅ ዋጋ ነው። ኳተር አንድ ግራም ሀያ አራት ካራንት ወርቅ አራት መቶ ሰባ ሁለት ሪያል እየተሸጠ ይገኛል። ሀያ ሁለቱ ካራንት አራት መቶ ሰላሳ አምስት ሪያል በመሸጥ ላይ ይገኛል ማለት ነው። ሀያ አንዱ ካራንት አራት መቶ አስራ አምስት ሪያል እየተሸጠ ይገኛል። አስራ ስምንቱ ካራንት ሶስት መቶ ሀምሳ ሪያል በመሸጥ ላይ ይገኛል ማለት ነው። ይህ እንግዲህ የዛሬ የወርቅ ዋጋ ነው ማለት ነው። በኢትዮጵያ አንድ ግራም ሀያ አንድ ካራንት ባህሪን

ነገር ግን እኛ ኢትዮጵያ ገብተን መግዛት አንችልም። እውነት እናውራ ከተባለ ማለት ነው። ለምን እዚህ ሀገር ሆነን ስደት ላይ ሆነን እየሰራን የፈለግነው ማድረግ እንችላለን። ኢትዮጵያ ግን ያለንን ከመቀነስ ውጭ ልንጨምር አንችልም ማለት ነው። ይሄንን ታሳቢነት ማድረጋችሁን እንዲያትረሱ እየሰራችሁ አላችሁበት ሀገር ሆናችሁ ወርቃችሁን ገዝታችሁ ሀገራችሁ ግቡ ማለት ነው። ኢትዮጵያ ገብቼ እገዛለሁ ብላችሁ ብር አጠራቅማችሁ ብትገቡ እዛ ስትደርሱ ወርቅ ቀርቶ ሌላ ነገር ትገዙ አትችሉም። ይህንን ማወቅ አለባችሁ ውድ ቤተሰቦቼ። ላይክ እና ሸር ማድረጋችሁን እንዳትረሱ። ሁላችሁንም እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።